በስምተ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ሳይገባን እንደ ቸርነቱ ለዚህ ሰዓት ለዚህ ቀን ስላደረሰን ክብር ምስጋና ይግባው። የእመቤታችን የወላዲተ አምላክ አማላጅነቷ ረዴቷ ከኛ አይለይ። የጻድቃን ሰማዕታቱ፣ የመላእክቱ ተራዳኢነታቸው ከኛ ጋር ይሁን። እግዚአብሔር አምላካችን ወዶና ፈቅዶ ትንሣኤን አክብረን በትንሣኤ መሃል ያሉ ጊዜያቶችን አምላካችን ተነሳ ብለን ሁላችንም ደስታችንን እየገለጥን እንገኛለን። ያ በዓመት ሁል ጊዜ የሚጾመውን ጾም እንኳን ሮብና ዓርቡን ሽረን እነዚህ ጥሉላት ምግቦችን ስጋ፣ ምንበላለን፣ ወተት እንደዚሁ በጾም የተከለከሉ ምግቦችን ሁሉ እየበላን ያለ ነው። ይህም የሆነው አምላካችን ሞት እንድላርጎ በመነሳቱ ደስታችንን እየገለጥን ነው። ነገር ግን ብዙዎች አምላካችን ሞት እንድላርጎ ተነስቶ የእኛን መነሳት ያወጀልን አምላካችን እኛ ደግሞ በዚህ በሀምሳው ቀን እንደፈለግን እየበላን እየጠጣን ስጋችን የፈቀደን እያደረግን የሞትን ሰዎች ብዙዎች ነን። ይህ ጊዜ ሲፈቀድልን ደስታችን እንድንገልጽበት ሲፈቀድልን የአምላካችንን ትንሣኤ አምላካችን ያደረገልን ነገር የመስከረን በነጻነት ደስ ብሎን እንድናከብረው እንጂ ያ አምላካችን ሞትን ድል አድርጎ ተነስቶለን፣ እኛ ደግሞ ተፈቅዶልናል ብለን ስጋችን የፈቀደን እንደልባችን እንድናደርግ አይደለም። ብዙዎች ግን መረዳታችን ይሆነና ብዙዎቻችን እንበላለን፣ እንጠጣለን እንደዚሁ ስጋችን የፈቀደንን ሁሉ እያደረግን ያለ ነው። ይህ ግን በልክ ነው መሆን ያለበት። ደስታችንን ስንገልጽ የደስታችን ምንጭ ሆነው የህይወታችን የትንሣያችን ምንጭ ሆነው አምላካችንን እሱን እየሰበክን ስለ እሱ እየተነጋገርን ደስ ብሎን አዎ ከምግብ ይሄን ብላ አትብላ፣ ይሄን አጠጣ ሳንባል በልክ እያደረግን ስጋችንን ሳንጎዳ ነገር ግን ስለ አምላካችን ትንሣኤ የመሰከርን እኛም አምላካችን እንደተነሳ እንነሳለን ብለን ደስታችንን የምናጣጠምበት ጊዜ ነው እንጂ ወደ ሞት የምንሄድበት አይደለም፣ በኃጢአት የምንወድቅበት አይደለም። ይሄ ጊዜ አምላካችን አርባ ቀን ከሞት ከተነሳ በኋላ አርባ ቀን ከሐዋርያቶች ጋር አዎ ይህንን ህይወት የሆነውን ቃሉን እያስተማራቸው ቀጣይ እሱ ከነሱም ተለይቶ ስለሚሄድ እንግዳ እንዳይሆንባቸው የእሱም ትንሣኤ ያላመኑ ግራ የተጋቡ ነበሩና ይሄንም ነገር በደንብ አድርጎ ሊገልጥላቸው ከነሱ ጋር እያስተማራቸው ዕለት ዕለት አዎ ቃሉን እያስታጠቃቸው ከእነሱ ጋር አርባ ቀን አርባ ሌሊት ተቀምጦ አዎ አሁን ዕርገት ብለን የምናከብረው አሁን አምላካችን አርባ ቀን አርባ ሌሊት ከነሱ ጋር እያስተማራቸው እያበረታቸው እያጽናናቸው ቃሉን እያስተማራቸው ከነሱ ጋር ከቆየ በኋላ አረገ እንላለን። በዓለ ዕርገትን ስናከብር አረገ እንላለን። አርባ ቀን አርባ ሌሊት ከነሱ ጋር ለምን ቆየ? አዎ እነሱ ያልበረቱ ነበሩና ቃሉን ሊያስተምራቸው ሊያስታጥቃቸው። አዎ አንድ ሀገር ድንበር ለማስጠበቅ ልክ ወታደሮችን አሰልጥነው ያንን ድንበር እንዲጠብቁ በየጊዜው ስልጠና እንደሚሰጧቸው ሁሉ አምላካችንም ሕይወት የሆነውን ቃሉን እየመገባቸው እነሱን እያስታጠቀ እነሱን እያበረታ አርባ ቀን አርባ ሌሊት ከእነሱ ጋር ቆየ። ያን ካደረገ በኋላ አዎ በአርባኛው ቀን አረገ። ካረገ በአስረኛው ቀን መንፈስ ቅዱስን ልኮላቸዋል። ስለዚህ አርባ ሲደመር አስር ሀምሳ ሆነ ማለት ነው። ስለዚህ ምን ላለን በዓለ ሀምሳ ስንል እነዚህ ናቸው፣ ይሄ ማለት ነው። ይሄ ቁጥር እንዴት መጣ? ሀምሳ የሚለው አንዳንድ ጊዜ ግራ ይጋባል ሰው ስለዚህ አርባ ቀን ከነሱ ጋር ቆየ። ምድር ላይ አርባ ቀን አርባ ሌሊት ከቆየ በኋላ ካረገ፣ ከአስረኛው ቀን በኋላ አርባ ሲደመር አስር ሀምሳ አይሆንም? በሀምሳኛው ቀን ያንን መንፈስ ቅዱስ አጽናኙን የሚያበረታውን ተልኮላቸዋል። ሐዋርያቶች ያ ሲላክላቸው ነው የበረቱት። ከዛ በፊት ፈሪዎች ነበሩ። አዎ ስለ አምላካቸው መመስከር አይችሉም ነበረ። ስለዚህ ያንን መንፈስ ቅዱስ ከተቀበሉ በኋላ ለቀጣይ ስራቸው የሚሆን አሁን ቀጣይ የምንጾመውን ጾም የሰኔ ጾም የምንለው የሐዋርያቶች ጾም ብለን ያልነውን ጾም ያ ጾማቸው ምንድን ነው? መንፈስ ቅዱስን ከተቀበሉ በኋላ ለቀጣይ ስራቸው ለአምላካቸው ስለሚመሰክሩ አምላካቸው ሕይወት መሆኑን ያለ አምላካችን የሰው ልጅ ድኅነት እንደማያገኝ ሊመሰክሩ በርትተው ጠንክረው ለመሄድ ጾም አስፈላጊ ነው። አምላካችን በምድር ሳለ ጾም ምን ያህል አስፈላጊ መሆኑን አስተምሯቸው ነበረ። ማስተማር ብቻ አይደለም፣ በተግባር እሱ ጾምን ጾሞ እንዴት አድርጎ ጥንተ ጠላታችንን ዲያብሎስን ድል እንዳደረገ አሳይቷቸዋል። የጾምን ታሪክ በመጽሐፍ ቅዱስ ብዙ ቦታ ነግሯቸዋል። እነሱ ሐዋርያቶች በአንድ ቦታ ያገኙት አንድ ሰው አዎ፣ በዚህ ሰው ላይ ያለውን መንፈስ መገሰጽ አቃተን ብለው ሲሉት፣ በምድር ላይ ሲመላለስ ከእነሱ ጋር ምንድን ያላቸው እንደዚህ አይነቱ መንፈስ የሚወጣው በጾምና በጸሎት ነው ብሎ ጾምና ጸሎት ለሰው ልጅ አስፈላጊ መሆኑን ያለሱ ምንም ነገር ድል ማድረግ እንደማንችል ያለ እሱ ብዙ ርቀት መጓዝ እንደማንችል ነግሮናል። እሱም ደግሞ በተግባር ጾሞ አሳይቶናል። ዲያብሎስን አሸንፎ ረጥቶ አሳይቶናል። የእኛ አምላክ እኮ ሁሉን ነገር ልክ አንድ ነገር በጥናት ወደ ሰው እንዲያውቀው ከመውጣቱ በፊት በላቦራቶሪ ሪሰርች ተደርጎ ይህ ነገር ለዚህ በሽታ ይህ መድኃኒት ተገኝቷል ከመባሉ በፊት ጥናቶች ያደርጋሉ ተመራማሪዎቹ። ስለዚህ መጨረሻ ላይ አዎ ከፈተኑት በኋላ ያንን መድኃኒት ለሰው ልጅ ለዚህ በሽታ ይህ መድኃኒት አስፈላጊ ነው ብለው በአደባባይ እንደሚያወጡት ሁሉ አምላካችን ሁሉን ነገር አስተምሯቸዋል። ጾሞ ጾምን ምን ያህል አስፈላጊ መሆኑን በተግባር አሳይቷቸዋል። ጸልዮ ጸሎት ምን ያህል አስፈላጊ መሆኑን አሳይቷቸዋል። ስለዚህ ያ ድንቅ የሆነ አምላካቸው ከነሱ ጋር አብሮ ኖሮ አብሮ በልቶ አብሮ ጠጥቶ ቃሉን እየመገባቸው ከነሱ ጋር አርባ ቀን አርባ ሌሊት ቆይቶ ወደ አባቱ ወደ መንፈስ ቅዱስ ወደ ሰማይ በእልልታ አርጓል። አምላካችን ከነሱ ተለይቶ ሄደ። ስለዚህ እያዩት ከፍ ከፍ አለ እንደምንለው። ስለዚህ ጳራቅሊጦስ እንዴት እንደላከላቸው ካረገ በኋላ ከአርባኛው ቀን በኋላ ከነሱ ጋር ከቆየ በኋላ ከአስረኛው ቀን ካረገ በኋላ መንፈስ ቅዱስን ልኮላቸዋል። ጳራቅሊጦስ እንላለን። ስለዚህ አምላካችን አረገ ብለን ደስ ብሎን በዓሉን ስናከብር ቆይተናል፣ ስንበላ ስንጠጣ። ነገር ግን ብዙዎቻችን ለጥፋት አድርገነዋል፣ ባለማስተዋል። ተፈቅዶልናል ብለን ያለ ልክ መብላት፣ ተፈቅዶልናል ብለን ያለ ልክ መጠጣት፣ ተፈቅዶልናል ብለን አዎ በስጋም በማመንዘር ሕይወት፣ በስርቆት በተለያዩ ስጋዊ ነገሮች ሁሉ የወደቅን ደግሞ አንጠፋምና አዎ ማክበር ያለብን ስለ አምላካችን ትንሣኤ እየመሰከርን አርባውን ቀን ደስ ብሎን አዎ ያን ማድረግ ሲገባን ብዙዎቻችን አምላካችን ተነስቶልናል ብለን የእኛን ትንሣኤ በደስታ መጠባበቅና በቅድስና ህይወት ለመኖር መዘጋጀት ሲገባን ብዙዎቻችን ደግሞ የሞትናለን። በኃጢአት የወደቅናለን። ተፈቅዶልናል ብለን ሁሉን እያደረግን ይህ ተገቢ አይደለምና ለቀጣይ አዎ እግዚአብሔር ወዶና ፈቅዶ ቀጣይ ዓመት ሲያደርሰን ይህን በዓል ሀምሳ የምናከብረው ስለ አምላካችን ትንሣኤ እየመሰከርን ሁሉን በልክ እያደረግን ደስ ብሎን ስለ አምላካችን የእሱን አምላክነት የሱን ጌትነት የእሱን የዘላለም ሕይወትነት እየመሰከርን ነው ማክበር ያለብን። ስለዚህ አሁን ደግሞ ጵራቅሊጦስ ብለን ልናከብር ነው። አሁን ጾመ ሐዋርያት የሰኔ ጾም እየደረሰ ነው እና የብዙዎች ግንዛቤ የሰኔ ጾም የአባቶች የሚትልልቅ ሰዎች ነው ብለው ብዙዎቹ አይጾሙትም። ነገር ግን የሰኔ ጾም ከሰባቱ አጽዋማት አንዱ ነው። በዓመት ላይ ያሉን ሰባቱን አጽዋማት እያንዳንዱ ክርስቲያን ከሰባት ዓመት ጀምሮ መጾም አለበት። የሰባት ዓመት ልጅ ጀምሮ መጾም አለበት። ስለዚህ የሰኔ ጾም ለከሌ ነው የአብይ ጾም ለከሌ ነው ብለን ልዩነት ማምጣት የለብንም። የተደነገገልን ነገር በአግባቡ ማድረግ አለብን። ስለዚህ በዓለ ጰራቅሊጦስን አሁን እያከበርን ነው። በዓለ ጰራቅሊጦስ ዛሬ በዓለ ጰራቅሊጦስ ብለናል። ስለዚህ ይሄ ግንቦት 21 ጵራቅሊጦስ አምላካችን አዎ፣ ካረገ በኋላ ከአርባኛው ቀን እንደዚሁም ልክ ይህ በዓለ ጵራቅሊጦስ ልክ ካረገ ከአስረኛው ቀን በኋላ በዓለ ሃምሳ ብለን የምናከብረው አዎ፣ በዛ ተሰብስበው ባሉበት በየአንዳንዳቸው ጭንቅላት ላይ ልክ እንደ እሳት እንደወረደባቸው መንፈስ ቅዱስ እንዳደረባቸው መንፈስ ቅዱስ አድሮባቸው ከዛ በኋላ ወደ ጾም እንደሄዱና ያንን ጾም ታጥቀው ስለ አምላካቸው በዓለም እንደመሰከሩ መጽሐፉ ይነግረናል። ስለዚህ ይህን ጊዜ አምላካችን ደስ ብሎን ከሱ ጋር በፍቅር ኖረን አሁንም ደግሞ ይህን ዓለም ጥለን ስንሄድ ከሱ ጋር እንደምንኖር በህይወታችን ማሳየት ይኖርብናል ማለት ነው። ስለዚህ አምላካችን ለዚች ታላቅ ቀን ስላደረሰን ክብር ምስጋና ይግባው። እንደዚሁ በየሚዲያው የሚባሉ ብዙ ነገሮች አሉና ይህንን ነገር ባለማስተዋል ሰዎች አሁንም ብዙ የእምነታችንን መሸርሸር እምነታችን ላይ ብዙ ነገሮች ሳንካ የሚያመጡ ነገሮች አሉና ይህን ነገር ትተን ያ በቀራኒው የተሰቀለውን ንጹሑን አምላካችንን መመልከት ነው ያለብን። ሰው ናኔ ሰው ሊስት ይችላል። ጳጳስ የለ፣ ቄስ የለ፣ ዲያቆን የለ፣ ታች ምእመኑ የለ። ማንም ሰው የምንመካበት ሰው ሊንሸራተት ይችላል። ነገር ግን የእኛ አምላክ ያች የሰጠን ቤተክርስቲያናችን፣ ቅድስት ቤተክርስቲያናችንን አዎ ነቅተን በፍቅር ልንጠብቃት ይገባል። በእሷ ነው የከበርነው። በዛች ቅዱስ ቤተ ክርስቲያን የክርስቶስ ቅዱስ ስጋው፣ ቅዱስ ደሙ፣ ክቡር ደሙ አዎ የሚፈተትበት ነውና በዛ ሁላችንም ድህነት ያገኘንበት ልጅነት ያገኘንባትን ቤተ ክርስቲያን አዎ ሁላችንም በጸሎት አምላካችን ቤተክርስቲያናችን እንዲጠብቅልን መለመን አለብን። ለቤተ ክርስቲያኑ መንጋ ጠባቂዎች ተብለው የተሾሙት ምናልባት ሊስቱ ይችላሉ፣ ሊንሸራተቱ ይችላሉ። እነሱን መመልከት የለብንም። ስለዚህ ሁላችሁም እንኳን ለዚች የተከበረች ቀን በሰላም አደረሳችሁ። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ያ በሐምሳኛው ቀን ለሐዋርያቶች ልኮላቸው ያንን መንፈስ ከተቀበሉ በኋላ ብርቱ ሆነው ይህን ዓለም ንቀዋል። ለዚህ ዓለም ሙት ሆነዋል። መጨረሻም አዎ ጳውሎስና ጴጥሮስ ስለ አምላካቸው መስክረው አዎ እንደ አምላካችን መሰቀል አይገባንም ብለው አዎ እነሱም ይህንን ነገር መጨረሻ ላይ ፈጽመዋል። ጴጥሮስ ቁልቁል እንደተሰቀለ አምላኬ እንዲህ ወደ ላይ ጭንቅላቱን አድርጎ ተሰቅሏል። እኔ ግን እንዲህ አይገባኝም። እኔ ዝቅ ያልኩ የተዋረድኩ ነኝ ሲል ያ ጴጥሮስ ሶስት ጊዜ ትክደኛለህ ዶሮ ሳይጨው የተባለው ጴጥሮስ መጨረሻ ላይ ምርጥ እቃ ሆኖ ለአምላኩ መስክሮ አዎ ጭንቅላቱ እርታች ተዘቅዝቆ ተሰቅሎ ሞተዋል። እንደዚሁም ጳውሎስም እንደዚሁ አልፏል። ስለዚህ መጨረሻ ላይ የእግዚአብሔር ፍቅር፣ የእውነት ፍቅር ሲገባን፣ አዎ ለአምላካችን መስክረን ይህን አለም ጥለን እንሄዳለን። ስለ ስጋችን አንጨነቅም። አምላካችን መድኃኒታችን ኢየሱስ ክርስቶስ የክብር አምላካችን እኛን አክብሮናል። እሱ ተዋርዶ እኛን ያከበረ አምላክ አሁንም ለእሱ ታማኝ ሆነን እንድናገለግለው ለእሱ እንድንገዛ የእሱ እንድንሆን እርሱ ይርዳን። እግዚአብሔር አምላካችን ቀጣይ ያለውን ጾሙን ጾማችን አሁን ሰኔ አንድ ይገባል። ስለዚህ ሮብና አርብ ደግሞ ሰኔ አንድ ሰኞ ከሆነ ማክሰኞ ሁለት ሮብ ሶስት ደግሞ ሮብና አርብ ይገባል ማለት ነው። ስለዚህ ጾማችንን ሁላችንም ልንጾም ይገባናል። ይህ ጾማችን ለእኛ የምንለመልምበት ህይወታችን ነው። ለስጋችንም ለነፍሳችንም መድኃኒት ነውና ሁላችንም ልንጾም ይገባል። ህዝበ ክርስቲያን ስላዳመጣችሁኝ እጅግ አርጌ አመሰግናችኋለው። ቀጣይ ላይ አው ረዥም ጊዜ ጠፋሁኝ እኔም እንደዚሁ በዓለ ሐምሳውን የተፈቀደልንኝ ነገር ስለ አምላኬ አንዳንድ መጽሐፍቶችን ያቅሜን ያክል በትንሽም ቢሆን ጊዜ ባገኘሁት ሰዓት ስለ አምላኬ ትንሽ እያነበብኩኝ ቆይቼ ነበረ። ነገር ግን እንደሚፈለገው አይደለም። የዚህ ዓለም ጣጣ አይለቅምና ስጋዊ ነገሮች እያሸነፉን፣ ወደ ስራ እያዘነበልን፣ አሁን ለአምላካችን እንደሚገባ ሁላችንም እያገለገልን አይደለምና እስቲ ማንነታችን ሁሉ ለሱ ሰጥተ እንድናገለግለው እርሱ ይርዳን። ወስብሐት ለእግዚአብሔር። ይቆየን።